ለኢትዮጵያ ኢኮኖሚ የጀርባ አጥንት የሆነው ግብርና ከባህላዊ አስተራረስ ወጥቶ በዘመናዊ መንገድ የሚከወን እንዲሆን ለማስቻል ለዓመታት ጥረት ተደርጓል። በምግብ ራስን መቻል ከሚለው ባለፈ የግብርናውን ዘርፍ ጠንካራ የኢኮኖሚ ምንጭ ለማድረግም ትኩረት ያገኙት ስራዎችም በርካታ ናቸው። አርሶ አደሩ እርሻን በክላስተር እንዲያርስ ማድረግ፣ ዘመናዊ የአስተራረስ ዘዴን እንዲከተል ማድረግ ደግሞ ተጠቃሾቹ ይሆናሉ። በኦሮሚያ ክልል በቡኖ በደሌ ዳበና ወረዳ ያገኘ ናቸው አርሶ አደሮችም ይህንን ያረጋግጡልን ይችላልናል ምንም በሬ እንግዲህ እንደምታውቁት በአንድ ጥማድ እንደሚሆን ነው አርሶ የሚውለው፣ ትራክተር ከ8 እስከ 6 እስከ 8 ሄክታር አርሶ ይውላል። የሁላችንም ያዳርሳል እና አሁን ነው የተሻለ እንትን ኑሮ በጣም የተፋጠነ ነው። አሁን በፊት በበሬ ነበር ስታረስ የነበረው እኛ ስናርሰ ነው፣ ከአባቶቻችን የወረስ ነው በበሬ ነበረ። አሁን በቴክኖሎጂ በተስተካከለ በአሁኑ ደረጃ በብድር እየተበደር ፐርሰንት በመቆጠብ በባንክ ሲንቄ ቆጥበን አሁን ትራክተር ብዙ ትራክተሮችን አስገብተናል። ከዛ በኋላ ያገኘነው ከመጀመሪያውና ካሁኑ በጣም የተፋጠነ እድገትን እያስመዘገብ ነው ያለነው በግል ደረጃ ራሱ ማለት ነው። አሊቆና ጋሪና ዘመን ጥሩ እርሻ ነው እያረስን ያለነው። ለክረምቱ የእርሻ ጊዜም ጥሩ ዝግጅት እያደረግን ነው። ከዚህ ቀደም በበሬ ነበር የምናርሰው፣ አሁን ግን በትራክተር ነው እያረስን ያለነው። በትራክተር ስናርስ በጣም ውጤታማ እየሆንን ነው አሁን የዘር ጊዜ ስለሆነ መሬት እያለሰለስን ነው። ቆናቲ ሰዓት ሰኝት ኤገል አይረማ እነዚህ አርሶ አደሮች በአመት አንድ ጊዜ ማረስ ያውም ውስን አዝዕርት ብቻ የሚለው ዛሬ ላይ ተረት ሆኗል። በአመት ሶስት ጊዜ የተለያዩ አዝዕርቶችን መዝራትን እየተለማመዱ ነው። አካባቢው ለእርሻ ምቹ መሆኑን ተከትሎ መንግስት በሰጠው ልዩ ትኩረት አርሶ አደሮቹ ለመኸር እርሻ ዝግጅት እያደረጉ ይገኛሉ። የተሻለ ውጤትም ይጠብቃሉ። በበጋ ስንዴ ነው የሚዘራ በጀልሲ ማለት ነው። ክረምት ደግሞ በቆሎ እንሰራለን። በክላስተር ማረሳችን አንድ በተስተካከለ ሁኔታ ሁላችንም በአረምም ደረጃ በተለያዩ ድጋፎች ከመንግስት ራሱ በክላስተር እናገኛለን። በቆሎ ከዚህ ቀደም በቆሎ ብቻ ነበር የምንዘራው። ከቅርብ ጊዜ ወዲህ ግን ሩዝም መዝራት ጀምረናል። በጣም የተሻለ ምርትም ይሰጠናል። ከዚህ ቀደም ስንዴ ነበረው ይሄ ማሳ። በጋ ስንዴ አርሰን የበጋውን ስንዴ ሰብስበን ጨርሰን እንደገና ይሄን ደግሞ ለበቆሎ ለክረምት በቆሎ እያዘጋጀኝ ነው እና አጣርተን እንደምታዩት አጣርተን እያለማን ነው። ዘር ጊዜ እየተጠባበቅን ነው። የአርሶ አደሩን ምርትና ምርታማነትን ለማሳደግ እየተሰራ ያለው ስራ ከፍተኛ ለውጥ አምጥቷል ይላል የኦሮሚያ ግብርና ቢሮ። ከዚህ በላይ ውጤት ለማስመዝገብም የሚያስችል አቅም እንዳለም ያረጋግጣል። ግብርና ስራዎቻችን ስንመለከት በግብርናው ሴክተር በአዝርዕቱም ላይ ሰፋፊ ለውጦች የመጡባቸው ጊዜዎች ናቸው። አሁን ኦሮሚያ ላይ ያለው በተለይ ከዚህ በፊት ኦሮሚያ ላይ የማይታወቁ ኮሞዲቲዎች ላይ ለምሳሌ ሩዝ ኦሮሚያ ላይ ከዚህ በፊት በደንብ አይታወቅም። ሩዝ ኦሮሚያ ላይ አሁን ሰፋፊ መሬቶችን ሰፋፊ ክላስተሮችን እየሸፈንንበት ያለ ሁኔታ ነው ያለው። ሌሎች የቅባት ሂሎችና ወደ ውጭ ሊላኩ የሚችሉ እንደነ ቦሎቄ፣ ሶያቢን፣ ማሾ የመሳሰሉት ላይ ሰፋፊ የሆኑ እንቅስቃሴዎችን ይዘን እየሰራን ነው ያለ ነው። ለውጦች እየመጡ ነው ማለት ነው። በሌላ በኩል የአትክልትና ፍራፍሬውም ላይ ፍራፍሬ በተለይ ፍራፍሬ ላይ የጀመርነው ስራችን በጣም ልዩነት እያመጣ ነው። አቮካዶ ላይ የጀመርነው ስራ አቮካዶን ኤክስፖርት ማድረግ ስራችን በየአመቱ እየጨመረ መጥቷል። በዘንድሮ አመትም ከፍተኛ የሆነ ቁጥር አቮካዶን ወደ አረብ አገራት የላክንበት ጊዜ ላይ ደርሰናል። አቮካዶ ብቻ ሳይሆን ሙዝ ላይ የጀመርነው ስራ ሙዝ በስፋት ለኤክስፖርት ጭምር ታስቦ እየተሰራበት ያለበት ሁኔታ፣ ዋናው ነገር ትኩረት፣ አቴንሽን አይኖቻችንን ከስራዎቻችን ከኢኒሼቲቭዎቻችን አለመንቀል ብቻ ነው የሚጠይቀው ማለት ለአርሶ አደሩ የዘርና የማዳበሪያ አቅርቦት በጊዜ እንዲደርስ በማድረግ ረገድ በዘንድሮ ዓመት የተሻለ ስራ መሰራቱን ቢሮው ያነሳል። ከፍተኛ ወጪ ወጥቶበት ወደ ሀገር ውስጥ የሚገባው የአፈር ማዳበሪያ ሳይባክን ጥቅም ላይ እንዲውል የተፈጥሮ ማዳበሪያን በማብዛትና አርሶ አደሩ በራሱ በአካባቢው ላይ በቀላሉ ሰርቶ ተጠቃሚ መሆን እንዲችል ሰፊ ስራ ተሰርተዋል። በአጠቃላይም የምህር ምርቱ የተሻለ እንዲሆን አስፈላጊው ዝግጅት መደረጉንም ያነሳል። ግባት ዘርንና አፈር መዳበሪያን እንዲሁም ደግሞ ስነዘጋጅ የነበረውን የተፈጥሮ መዳበሪያን ነው። የአፈር መዳበሪያ ከ10 ነጥብ አምስት ሚሊዮን ኩንታል ውስጥ ወደ 6 ሚሊዮን ኩንታል አካባቢ ወደ ክልላችን ገብተዋል። ከዚህ ውስጥ አንድ ነጥብ ስድስት ሚሊዮኑን ለአርሶ አደሩ ያሰራጨንበት አግባብ ነው ያለው። ዘርንን በተመለከተ በተለይም በዚህ ወደ ምዕራብ ኦሮሚያ ላይ የአገዳ ሰብል ስለሆነ የምናመርተው በቆሎ ና በቆሎ ወደ ዘጠና አምስት ሺህ ኩንታል ወደ ዞኖቹና መሰረታዊ ማህበሮችና ዩኒኖች ጋር ደርሰዋል። ከዚህ ሰባ ሁለት ሺህ ኩንታል አካባቢ ለአርሶ አደራ ያሰራጨንበት አግባብ ነው ያለው ና በአጠቃላይ ስታይ ግን ከወትሮም የተሻለ በግዢም ወይም በእቅዳችንም የተሻለ ግዢ የገዛንበት አመት ነው።